የመቅደስ ደበሳይን ጉዳይ አይታችሁታል ብዬ አስባለሁ። አዶናይን ዝቅ ለማድረግ የሄደችበት ርቀት ማለት ነው። እና አርቲስቱን ጋሽ ሰለሞን ተካን ከዚህ በፊት ለማቅረብም ሀሳቡ ሳይሆን ምኑም ትዝ ብሏቸው የሚያውቁ ሰዎች ድንገት አዶናይ ባየው ልጁ በጎ አላማ ይዞ ጥሩ ነገር ሰርቶ መኪና እንዲሰጣቸው ሊያደርግ ነው ተሰጧቸዋል ነገር ግን መቅደስ ደበሳይ ከዛ በፊት ለማቅረብም አይደለም ትዝ ብላት ማያቅ ሰው አቅርባቸው ስታደርገው የነበረው ነገር በጣም ያስጠላል ነገሯን ለነገሩ ከዚህ በፊትም ብዙ ነገር አድርጋ አንዳንድ ነገሮች ተነግረዋትም ብዙ ህዝብ ማስተያየት ሰጧት፣ ምናምን ምንም አልመሰላትም ይመስለኛል። አሁን አሁን ላይ ምንድን ነው የሚያደርጉት? ማንም ሰው ፐርሰናል ነገር አታክ እያደረጋቸው አይደለም፣ ግን በሚሰሩት ነገር፣ በተግባራቸው ነው ሰው አስተያየት የሚሰጠው። እኔ የምሰጠው በግሌ እና ሰው ጥሩ ሲሰራ ጥሩ የሰራን እናበረታታለን። ወደ ሚዲያ መጣው ብዙ የሚከተላቸው ሰው ስላለ አላስፈላጊ ነገር ሲያደርጉም በዛው ልክ መስተካከል ያለበት እንዲያስተካክሉ ይነገራቸዋል። በተለይ ደግሞ እንዳንድ ጋዜጠኛ ባለሙያ ተብሎ ሚዲያ ላይ ትልቅ ሚዲያ ላይ የሚሰራ ሰው ብዙ ሰው ያየዋል፣ ብዙ ሰው ነው እነሱ የሚያስተላልፉት መልዕክት የሚቀበሉት፣ እና ማክበር፣ ኃላፊነትን መወጣት፣ አስተማሪ ነገር ማቅረብ ጥሩ ሆኖ ሳለ ግን አሁን አሁን ላይ የሚታዩ ነገሮች ታዋቂ ሰዎችም ላይ ትልቅ ሰዎች ናቸው የምትሏቸው ወይም ደግሞ ሚዲያው ላይ ትልቅ ተጽዕኖ ፈጣሪ ናቸው ብላችሁ የምታስባቸው ሰዎች ራሱ የወረደ ስራ ሲሰሩ ታያላችሁ። ከዛ መካከል ደግሞ አንዷ ለእኔ መቅደስ ደበሳይ ናት። ምክንያቱም ከዚህ በፊትም በብዙ ነገሮች ተአይቻት። አሁን አሁን ያላት ነገር ትኩረት ፍለጋ ነው የሚመስለው። አሁን አዶናይ ዝቅ ስታረገው ስታቀሳስር ከጋዜጠኝነት ሙያ የወረደ ስራ ስትሰራ ታይታለች እና ብዙ ሰው ሲቃወማየው ገብቼ ሳይ በጣም አሳፋሪ ነው ማለት እንዳንድ የሚዲያ ሰው እንዳንድ የሚዲያ ተጽዕኖ ፈጣሪ ተብሎ የሚታሰቡ ሰዎች ትልቅ ሚዲያ ላይ የሚሰራ ሰው እኔ እንዴት ብዬ እንደምገልጸው ሁላ ይከብደኛል እና አሳፋሪ ነገር ነው የሚሰሩት እና ይሄ ሚዲያው ላይ እስከወጣችሁ ድረስ ቢያንስ ጥሩ ነገርን በመስራት ይሄ ማቀሳሰር የሆነን ሰው ዝቅ ለማድረግ ትኩረት ፍለጋ ይመስለኛል፣ ግን ካልተሳሳትኩ ይቅርታ አድርጉልኝና አሁን አሁን ላይ በቃ ነውር ጌት ተደርጎ ማንም ምንም ይበል መነጋገሪያ ከሆንኩኝ አሪፍ ፊትዩ የተሰራ ስለዚህ ምናገባኝ አይነት ውስጥ ነው ያሉት ይመስለኛል። ብዙዎች ሳይ በቃ ስለዚህ ህዝብ ጉዳያቸው አይደለም። ምንም የሚስሩ ምንም፣ ህዝቡ ማስተያየት ሲሰጥ አይቀበሉም። በጣም ህዝብ የመናቅ አይነት ነገር ነው ማየው፣ ምክንያቱም ከዚህ በፊትም ብዙ ነገር ሰርታ ብዙ ጊዜ መነጋገሪያ ሆናለች ብዙ ነገር ከጋዜጠኝነት ሙያዋ ውጭ የሆነ ሰዎችን ስታቀርብ የምታደርገው ነገር ወይ ደግሞ ትኩረት ለማግኘት ብላ ያላት የጋዜጠኝነት ሙያ የወረደ ስራ ስሰራ ታይታለች እና ብዙ ጊዜ አስተያየት ይሰጣታል ግን አትሰማም ግን በጣምም ስለገረመኝ ነው ደግሞ ይሄ የማቀሳሰር አይነት ወሬ ነው ስታወራ የነበረው እና ከጋዜጠኝነት ሙያዋ ውጭ የሆነ ስራ ነው የነበረው። ግን አሁን የገባኝ ነገር በጣም ብዙ ሰዎች ትኩረት ፍለጋ ላይ ናቸው። በቃ የሆነ ስራቸው ሲሞት፣ ጥሩ ስራ ሳይሰሩ ሲቀሩ፣ ተመልካች ሲያጡ የሚቀርቡበት ወደ ህዝቡ ጆሮ፣ አይን ምናምን ለመሳብ አሁን በቀኝ ሲጠበቁ በግራ በኩል ነው የሚመጡት። አሁን ከዚህ ጋር አንድ ነገር ሳልልም አላልፈው ነገር ጥሩ ነገር ሰርታችሁ ጥሩ ነገር ለህዝቡ አስተምራችሁ፣ ጥሩ ነገር ለማስተላለፍ ሞክሩ። ማለትም ይሄ የወረደ ስራ ሰርታችሁ ብዙ ትችቶች ምናምን ከመቀበል ጥሩ ሰርቶ ጥሩ ነገርን አድርጎ መምጣት ይሻላል ብዬ አስባለሁ። ግን አሁን አሁን በቃ ትኩረት ፍለጋ ሆኗል። አይታችሁ ከሆነ ትንሹ ትልቁ ትኩረት ፍለጋ ስራቸው ቅዝቅዝ ሲል፣ አልታይ ሲላቸው፣ ቪው ሲቀንስ፣ ሰብስክራይቡ ሲቀንስ፣ የሚያገኙት ገንዘብ ሲቀንስባቸው ቀኝ ሲጠበቁ ግራ ሆነው ይመጣሉ እና አላቅም ማለት። እስኪ እናንተም ታዝባችሁ ከሆነ ኮሜንት ላይ ጻፉልኝ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንትም ጻፉልኝ። ስለምትከታተሉ አመሰግናለሁ። አሁን ትውልድን የማነጽ ስራ ሲባል ከዚህ ይጀምራል። ለምን ታዋቂ ሰዎች፣ ተጽዕኖ ፈጣሪ አርቲስቶች፣ ጋዜጠኞች በብዙ መንገድ ያው ሚዲያ ላይ የሚታይ ሰው ሆኗል አይደል እንደ ድሮ ባይሆንም አሁን በብዙ ፕላትፎርሞች ብዙ ሰዎች አሉ። ግን እንዳጋጣሚ ሆኖ እንደዚህ ተቃራኒ የሆነ አስቀያሚ ስራ የሚሰሩ ሰዎች ሲመጡ ህዝቡ አይንና ጆሮ ላይ የመድረስ እንትን አላቸው እና በእንደዚህ አይነት ሁኔታ ሲመጡ በጣም ስለሚያሳፍር ነው። ማለት እንደ ባለሙያ ሚዲያ ላይ እንደሚሰራ ሰው የምታዘቡት ነገር አለ እና ከሙያቸው ውጭ የሆነ ስራ ስታዩ በጣም ያስጠላል ና በዛ በጣም ገርሞኝ ነው ማለት ከዚህ በፊትም ብዙ ነገር ተብላለች፣ ግን ህዝብ የመናቅ ነገር ይመስልባታል። ወደ ሌላ ወሬ ስመለስላችሁ ሌላ ትኩረት ፍለጋ ልበለው አላውቅም። ከዚህ በፊትም እንዳልኳችሁ ነው፣ ባልና ሚስት ተጣልተው አሁን ልጅ እያለ ወደ ሚዲያ መምጣት ምናምን ተለምዷል። ግን አሁን የሳምሪና የባሏ ጉዳይ የምታውቁት ነገር ነው ከዚህ በፊትም ብዙ ነገር ሲባል ነበር። አሁን ደግሞ እንደ አዲስ እንደገና ነገሩን ቀስቅሰውት ባለዋም የሳምሪ ባል ምላሽ ሰጧል ምናምን እና ከዛ ጋር የታዘብኩት ነገር ምንድን ነው፣ አሁን መመላለሱ ምናምን ጥቅም የለውም ማለትም ልጆች አሉ በመሀል። አሁን እሱ እንደዚህ ብሏል፣ እሷ እንደዚህ ያለች ልል አይደለም የመጣሁት የእውነት ለመናገር። ግን ጠቅለል ለማድረግ ያክል በየሚዲያውም ሲዘዋወር ስለነበር ብዙዎቻችሁ እንደሰማችሁት አልጠራጠርም። እና ብዙ ሰው አሁን ማያልፍ ነገር የለም አይደለም ያልፋል። ግን ማያልፍ ቃል መወራወሩ ግን ለልጆች ነው የሚተርፍ ብዬ አስባለሁ። ምክንያቱም እናንተ ነገ ተመልሳችሁ አብራችሁ ሆናችሁም አልሆናችሁም በመካከላችሁ ልጆች አሉ። እነዚህ ልጆች አሁን ምንም አያውቁም። ሚዲያ ላይ ተቀርጾ ይቀመጣል እና ነገሩ ከዚህ በላይ ባትሄዱ ጥሩ ነው። ማለትም ለልጆቻችሁ ሲባል ነገሮችን በራሳችሁ ነገር መጨረስ ብትችሉ በየሚዲያው ወጣችሁ አንቺ እንደዚህ እንደዚህ ሁኖ እንደዛ ሁኖ ባትባባሉ፣ ቢበቃችሁ ማለት። ደስ ቢልም ደስ ባይልም፣ ቢጣፍጥም ባይጣፍጥም፣ ውስጣችሁን እናንተና መድኃኔዓለም ነው የሚያውቀው። ግን አብራችሁ ሰባት አመትን ያክል ኖራችኋል። በመካከላችሁ ሁለት ልጆች አሉ። ጥሩን ያሳለፋችሁትን የፍቅር ጊዜ በማሰብ ፍቅር የነበራችሁበትን ጊዜ በማሰብ ነገሩን ትታችሁ ወደ ራሳችሁ ተመልሳችሁ በቃ ለልጆቻችሁ ነገሩን አስተካክላችሁ ለልጆቻችሁ ስትሉ ከዚህ በላይ ባትሄዱና ቢበቃችሁ ማለትም። ለልጆች አስቡ። በቃ አሁን የራሳችሁ ጉዳይ የራሳችሁ ነው፣ ግን ለእነዛ ምስኪን ሁለት ልጆች አስቡ። እውነት በጣም ያስጠላል። አንቺ እንደዚህ፣ አንተ እንደዛ፣ እንደዚህ ነው፣ እንደዚህ አርጎይ ነው፣ እንደዚህ አርጋይ ነው። ኧረ ይበቃል። እውነት ለልጆቻችሁም አስቡ። ፈልጋችሁ ያመጣችኋቸው ልጆች ለምንድነው ሳይፈልጉ ነገር የእነሱንም ህይወት የሚበጠብጥ ነገር የምናደርገው እውነት ይሄ ቆም ብለን ልናስብ ይገባል። አንደኛ መመላለሱ እውነት ለመናገር ትኩረት ፈልጋችሁ ካልሆነ ወይ ደግሞ የሆነ እንደተባለውም የሳንቲም ወይም ደግሞ የዶላር አርጋችሁት ካልሆነ እውነት አስባችሁበት ከሆነ እራሳችሁ በውስጥ ለምን አትጨርሱም? ነው ወይስ እንደተባለው ትኩረት ፍለጋ ሆኖ ብር እየሰራችሁበት ነው? አዎ ከዚህ በፊትም በእርግጥ ብር ስትሰሩበት ነው የነበረው። ግን ለልጆቻችሁ አስቡ። በቃ ሌላ አስቀያሚ ነገር መነጋገር ትታችሁ ጥሩ ነገር እየሰራችሁ ለልጆቻችሁም ለሌላም ሰው አስተምሩ። ማለትም ከዚህ በፊት በፍቅር ጊዜያችሁም ብዙ የሚከተሏችሁ ሰዎች ነበሩ። አሁንም ደግሞ በአንተም በእሷም ሳይድ ያሉ ሰዎች ፈለጉም አልፈለጉም ያዩዋችኋልና ከዚህ በላይ ባትሄዱ የኔ መልዕክት ነው። ምክንያቱም መመላለሱ መጣላቱ አይጠቅማችሁም። ግን ለልጆቻችሁ በቃ አብራችሁ ሆናችሁም አልሆናችሁም ለልጆቻችሁ ግን ትቶም ያልፈው መጥፎ አሻራ ስለሚኖር ከዚህ በላይ ባትሄዱ ቢበቃችሁ፣ ሌላ ነገር ስሩ። በቃ ማለትም ትኩረት ፍለጋውን ተውና በዚህ የራሳችሁ ደግሞ ሌላ ሌላ ነገር አምጡ። ሁልጊዜ በዚህ መልኩ መቀጠል ህዝብም ያሰለቻል። እውነት ከዚህ በላይም አትሰደቡ። ግን የእናንተ መሰደብ የእናንተ አስተያየት መሰጠት ችግር የለውም፣ ፈልጋችሁ ነው ወደ ሚዲያ የመጣችሁት። ከድሮም አሁንም ደግሞ ፈልጋችሁት ነው። ግን ለልጆቻችሁ አስቡ። እነዚህ ምስኪን ልጆች ለምን በእናንተ ጦስ ነገ ደግሞ የነሱ ሕይወት ይበጠበጣል። ቤተሰብሽ እንዲነበረ ልክ አሁን እናንተ እንደምትባባሉት ቤተሰቡ ነው ቤተሰቧ ነው ምናምን እንደምትባባሉት፣ ነገ ደግሞ እነሱ የራሳቸው ሕይወት የራሳቸው ነገር ሲኖራቸው ሚዲያ ላይ እየተቀመጠ ነገር ስለሆነ ይወጣል። ይሄው እንደዚህ እኮ ተባብለው ነበር እንደዚህ ነበሩ እኮ እንደዚህ ልክ ከዚህ በፊት የእናንተ ታሪክ ልጆቻችሁ እንዲደግሙት አታድርጉ በቃ ተው ለነገ አስቡ ዛሬ ዛሬ ነው ነገ ደግሞ ለልጆች አሁን እናንተ ኖራችኋል ወደፊትም ብትኖር ትችላላችሁ ኑሩም ግን ይበቃችኋል ለነዛ ህፃናቶች አስቡ ለማለት ነው እና ሰብስክራይብ አድርጉ በሌላ እስክመጣ አመሰግናለሁ ቻው